የቱሪዝም ሚኒስቴር ዩኔስኮ ጋር በመተባበር የዩኔስኮ ዓለም አቀፍ ጂኦ ፓርኮች እና ጂኦ ቱሪዝም ለዘላቂ ልማት ያላቸው ሚና በሚል መሪ ሀሳብ ለዓለም አቀፍ የዘርፉ ምሁራን ስልጠና ሲሰጥ መቆየቱ ይታወቃል። ስልጠናውን ተከትሎ የፌዴራል ተቋማት ኃላፊዎች፣ የክልልና የከተማ አስተዳደር ባህልና ቱሪዝም ቢሮዎች፣ በዘርፉ የተሰማሩ ኢትዮጵያውያንና ከተለያዩ አገራት የመጡ የዩኔስኮ ባለሙያዎች የተመረጡ የቱሪስት መዳረሻዎችን ጎብኝተዋል። መንግስት ቱሪዝም ዘርፍ ላይ በሰጠው ልዩ ትኩረት በርካታ የቱሪስት መዳረሻዎች መልማታቸውን የቱሪዝም ሚኒስትር ዴኤታ ስለ ሽግር ማ ሲሰማ ገልጸዋል። የቱሪዝም እንቅስቃሴው በዋናነት በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር ያን የመጠበቅና የማልማት የማስተዋወቅ ስራው እንዳለ ሆኖ አዳዲስ ዳይቨርሲፋይድ የሆነው አዳዲስ ሩቶችን የመለየት አዳዲስ ፕሮዳክቶችን ወደ ገበያው የማምጣት ከደንበኛ አንጻር ከዚህ በፊት በአውሮፓና ሰሜን አሜሪካ ተንጠልጥሎ የነበረውን ገበያ አዳዲስ ገበያዎችን በኤሽያ ለምሳሌ ወደ ቻይና የአፍሪካን ገበያ የሀገር ውስጥ ቱሪዝምን፣ የመካከለኛው ምስራቅ፣ የምስራቅ አውሮፓ እና የተለያዩ አዳዲስ ገበያዎችንም ጭምር ማየት የተቻለበት ነው ማለት ነው። በተባበሩት መንግስታት ዩኔስኮ የተፈጥሮ ሳይንስ ፕሮግራም ስፔሻሊስት የሆኑት ኦዚሌም አዳሚያን ሎፔዝ በጉብኝታቸው የሚያስደንቅ ቦታዎችን ማየታቸውን ተናግረዋል። አስደናቂ ነው እውነትም ምድረ ቀደምት ናት። የአያሌ ባህልና ታሪክ አላት። አለቶች ድንቅ ናቸው። ታሪክን ይነግሩናል። ሰዎቹም እንግዳ አቀባበልና መስተንግዷቸው አስገራሚ ነው። መንግስትና የአካባቢው ማህበረሰብ እንዴት እነዚህን ስፍራዎች እንደጠበቁ አይተናል። ከሩዋንዳ የመጡት ክሬግ ማኩኒዝም ኢትዮጵያ በቅርስ ጥበቃ፣ እንዲሁም የአካባቢው ማህበረሰብ ስለ ቦታው ያለው ግንዛቤ የሚደነቅ መሆኑን ነው የገለጹት። የኢትዮጵያ ቱሪዝምና ቅርስ አያያዝ ልማት የሚደነቅ ነው። ብዙ ነገር መስራታቸውን ተመልክቻለሁ። አስጎብኞቹም አስደናቂ ናቸው። መረጃዎቹን ሰጥተውናል እነሱም በደንብ ያውቃሉ። ጂኦፓርኮችና ጂኦቱሪዝም ለዘላቂ ልማት በጣም አስፈላጊ መሆኑን የገለጹት ደግሞ በተባበሩት መንግስታት ዩኔስኮ የተፈጥሮ ሳይንስ ባለሙያ ሶፊ ጀስቲስ ናቸው። ጂኦፓርኮች እና ጂኦቱሪዝም ለዘላቂ ልማት በጣም አስፈላጊ ናቸው። ልዩ የጂኦሎጂካል ቅርስ ዓለም አቀፍ ጠቀሜታ አለው። እነዚህ ቅርሶች በዓለም ዙሪያ አንድ ወይም ሁለት ልዩ ቦታዎች ላይ የሚገኙ ልዩ ነገሮች ናቸው። የስነ ምድር አፈጣጠርን የሚያሳዩ ስፍራዎችን በዓለም አቀፍ መዝገብ በጂኦፓርክነት ለማስመዝገብ ጥረቶች እየተደረጉ መሆኑን የቱሪዝም ሚኒስቴር መግለጹ ይታወሳል።